ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ጥቅምት 12 ወይም ኦክቶበር 22 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 160 ብር ከ57 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 147 ብር ከ95 ሳንቲም ገዝቶ 150 ብር ከ91 ሳንቲም እየሸጠ ነው። በንግድ ባንክ 145 ብር ከ84 ሳንቲም ገዝቶ 148 ብር ከ76 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 186 ብር ከ24 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 173 ብር ከ47 ሳንቲም ገዝቶ 176 ብር ከ94 ሳንቲም እየተሸጠ ነው። በንግድ ባንክ 169 ብር ከ65 ሳንቲም ተገዝቶ 173 ብር ከ04 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 201 ብር ከ56 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 185 ብር ከ13 ሳንቲም ገዝቶ 188 ብር ከ84 ሳንቲም እየተሸጠ ነው። በንግድ ባንክ 180 ብር ከ44 ሳንቲም ተገዝቶ 184 ብር ከ05 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 114 ብር ከ72 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 105 ብር ከ57 ሳንቲም ገዝቶ 107 ብር ከ69 ሳንቲም እየተሸጠ ነው። በንግድ ባንክ 101 ብር ከ85 ሳንቲም ተገዝቶ 103 ብር ከ89 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 104 ብር ከ29 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 95 ብር ከ45 ሳንቲም ገዝቶ 97 ብር ከ36 ሳንቲም እየተሸጠ ነው። በንግድ ባንክ 93 ብር ከ09 ሳንቲም ገዝቶ 94 ብር ከ95 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 22 ብር ከ52 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው 20 ብር ከ72 ሳንቲም ገዝቶ 21 ብር ከ14 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር ከ11 ሳንቲም ተገዝቶ 20 ብር ከ51 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገቢያ 214 ብር ከ86 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ባንክ ኦፍ አቢሲኒያ ባንክ ነው። 197 ብር ከ98 ሳንቲም ገዝቶ 201 ብር ከ94 ሳንቲም እየሸጠ ነው። በንግድ ባንክ 191 ብር ከ60 ሳንቲም ተገዝቶ 195 ብር ከ43 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 523 ብር ከ92 ሳንቲም እየተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 479 ብር ከ86 ሳንቲም ገዝቶ 489 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬት ድርሃም ወይም ዱባይ ድርሃም በጥቁር ገበያ 43 ብር ከ74 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 43 ብር ከ33 ሳንቲም ገዝቶ 44 ብር ከ20 ሳንቲም እየሸጠ ነው። በንግድ ባንክ 39 ብር ከ71 ሳንቲም ገዝቶ 40 ብር ከ51 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ81 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 42 ብር ከ40 ሳንቲም ገዝቶ 43 ብር ከ25 ሳንቲም እየሸጠ ነው። በንግድ ባንክ 38 ብር ከ88 ሳንቲም ተገዝቶ 39 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 417 ብር ከ46 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ ከ59 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 426 ብር ከ17 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ 3 ብር ከ82 ሳንቲም ሲመነዘር፣ የግብፅ ፓውንድ በጥቁር ገበያ 3 ብር ከ37 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ የሚሆን ይመስል ነበር። እስከ መጨረሻው ድረስ ስለተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን